አንድ ነገር ግን ኢብራሂም አሁን ይሄን ሁሉ ከሌሊት ጀምረው እኔ ስገራ ገብቶኝ ነው ቁጭ ብዬ ማዳምጠውና ማለት ነው። እናንተ ምንድን ነው የምታገኙት ትልቁ ነገር ማለት ነው። እዚህ ጀማል አክሎ ይነግራል። እሱንም ጀማል ይሄንንም አክሎ ሁሉንም ነገር ስፔሲፋይ አድርጌ ለመመለስ ምናልባት እናንተ ሙስሊሞች ሙስሊም በመሆናቸው የምታገኙት ነገር ምንድን ነው? ወይንስ እኔ ወደ ኢስላም በመጣራታችሁ የምታገኙት ነገር ምንድን ነው ነው ሆነ ግ ምን መሰለ ማን ነው ስሙ አቡ ሩማይሳ ይባላል። አቡ ስንት ሰዓት መሰለ ሌሊቱን እኔ አልተኛውም። በቃ ዛሬ በድፍረት እንደውም ያለሁት ገለል ብዬ ማንም ሰው ባሌለበት ሁኔታ ውስጥ ሆኜ ነው እና ለሊቱም በቃ እንትን እያልኩኝ ባቢሎን ቤት ነበር ለመግባት እዛ ውስጥ ነበር እና ድንገት ሰው ነው የሆነ ቦታ ድንገት ገብቼ አይ እንደዚህ ነገር ነበር ስል ና ተከተለኝ ብሎ አስገባኝ። እዛው ተዋወቅን ከእነ ኢብራሂም ጋር ለሊቱም ሙሉ ነው። አሁን ደግሞ ው እኩል ሆነዋል፣ ስድስት ሰዓት ሆነዋል ማለት ነው። እዚሁ ነው ያለ ነው ምግብ የለ ውሃ የለምን የለ። ይሄን ሁሉ ስታስረዱኝ ያውም አንድ ሰው አይደለም የተለያየ ቁጭ ብሎ ማለት ነው፣ እየተቀባበሉ እኔን እንዲገባኝ በጣም ሳሰለችው፣ እኔ አዳመጥኩት። እንትን እያልኩ ነው ሳሰለችው። ምንድን ነው ጥቅማችሁ? ይህ ነው ማወቅ የፈለኩት። አመሰግናለሁ። ብሬኒ እኔም ለዚህ ነው እሱ የሲፋ አድርጌ ለመመለስ ያህል የጠየኩ ማለት ነው እኛ ሙስሊሞች አምላካችን አላህ ስብሐነሁ ወተዓላ እኛን ሲፈጥር የፈጠረበት ምክንያት አለ። ያም ምክንያት ምንድነው? እርሱን በብቸኝነት ማምልክና ዘላለማዊ የሆነውን የጀነትን ህይወት መውረስ ነው። ሙስሊሞች የተፈጠሩበት አጠቃላይ የሰው ልጅ ሁሉም በአጠቃላይ የተፈጠሩበት አላማ የሆነው ሳለ ግን ሸይጣን የሚባል አንድ የአላህን ስብሓን ወተዓላን ትእዛዝ ያመጸ አካል። በዚያ አካል ምክንያት ሰዎች የተፈጠሩበትንና የተፈጠሩለትን ዓላማ እንዳይዙ እንዳያሳኩ እንቅፋት የሆነባቸዋል። ይህንንም ቃል ገብቷል፣ ተናግሯል፣ እንቅፋት እንደሚሆንባቸው የሰው ልጆች ትክክለኛውን የሆነውን ጎዳና ወር ደግሞ የተፈጠሩበትንና የተፈጠሩለትን ዓላማ እንዳያሳኩ እንቅፋት እንደሚሆን ተናግሯል፣ ቃል ገብቷል ማለት ነው።

የሰው ልጆች ምድር ላይ ከተበተኑ በኋላ ትክክለኛውንና ቀጥተኛውን ጎዳና የሚያመላክቱ የሚጠቁሙ የሆኑ መልእክተኞችንና መጽሐፍቶችን በየጊዜው በየክፍለ ዘመናቱ በየቋንቋውና በየቦታው አላህ ሱብሓነሁ ወተዓላ ልኳል። ለምን? ከዚያ ከዘላለማዊ ከሆነው ቅጣት ወይንም ደግሞ ዘላለማዊ ከሆነው ጥፋት ድነው ወደ ዘላለማዊ ደስታና ዘላለማዊ ሕይወት እንዲመጡ ማለት ነው እኛ አንተን አይደለም፣ አንድ ሰዓት ሁለት ሰዓት አይደለም፣ ስድስት ሰዓት ይቅርና የፈለከውን ያህል ሰዓት ለአንተ ዳዕዋ ብናደርግልህ በእኛ ዳዕዋ ምክንያት እኛ አንተን በመስበክ እና አንተን ወደ ኢስላም በመጥራት ወደ ኢስላም መጣህ ማለት ከዚያ ከዘላለማዊ ከሆነው ቅጣት ዘላለማዊ ከሆነው ጥፋት በእኛ ሰበብ ድናሃል ማለት ነው። ከዚያ ጥፋት እንድትድን እንፈልጋለን። ከዚያ ዳንክ ማለት ደግሞ እኛ ከአላህ ስብሐነሁ ወተዓላ የምናገኘው የሆነ አጅር አለ። ለዚህ ነው ነቢዩ ሰለላሁ ዓለይሂ ወሰለም ዓረቦች ምናልባት ካልቸራቸውን የምታውቅ ከሆነ ግመል አላቸው ማለት ሀብታቸው ግመል ነው። እና ከግመሎች ደግሞ ልዩ የሆነ ግመል አለ። ቀያይ የሚባሉ ግመሎች አሉ። ከለራቸው ቀያይ ከሆነ በጣም ውድ የሆኑ ግመሎች ናቸው። የአላህ መልክተኛ አለይህ ሰላት ወሰላም አልይ የሚባለውን የባለቤታቸውን የልጃቸውን ባለቤት ወደ አንድ አካባቢ ለዘመቻ ሲልኩ አንድ ንግግር ነግረውታል። ምን አሉት? ያ አልይ አሉት፣ አንተ አልይ ሆይ ለአንየህዲያ አላሁ ቢከ ረጅለን ዋሂደን ሃይሩን ለከ ሚን ሑሙሪ ኒዓም አላህ እኮ በአንተ ምክንያት አንድን ሰው ወደ ትክክለኛው ጎዳና መምራቱ ለአንተ ቀያይ ግመሎች ከሚሰጡህ እና ከሚኖሩ የተሻለ ነው በማለት ለአሊ የነገሩት ማለት ነው። ምክንያቱ ምንድን ነው ከተባለ ዋነኛውና ትልቁ አንተን ከእሳት ማዳን የሚለው ነገር መፈጸም ነው ማለት ነው። አንተ ከእሳት ዳንክ፣ በእኛ ምክንያት ከእሳት ዳንክ ማለት እኛ የምናገኘው የሆነው ትልቁ ደስታ አንተ ወደ እስላም መቀላቀለህ ነው ማለት ነው። ሁለተኛው ነገር ደግሞ ከአላህ ስብሐና ወተዓላ የምናገኘው የሆነ አጀር አለ። ያም አጀር ምንድን ነው? አንተ ወደ ኢስላም መተህ ኢስላም ውስጥ በምትሰራቸው ስራቶች፣ ኢስላም ውስጥ በምተገብራቸው ተግባራቶች ሁሉ አጀር አላህ ስብሐና ወተዓላ ለእኛም ይጽፍልናል። ለአንተ የሚጽፈውን የሆነውን አጀር በአጠቃላይ በእኛ ምክንያት ወደ ኢስላም በመምጣትህ ምክንያት አላህ ስብሐና ወተዓላ ለእኛም ከአንተ ላይ ምንም ሳይቀንስ አጅሩን ይሰጠናል ማለት ነው። ስለዚህ እኛ ታርጌት አድርገን የምንሰራው ኦር ደግሞ አንተን በዚህ መልኩ የምናናገረው ወደ ኢስላም እንድትመጣ ጥያቄዎችን በአጠቃላይ እየተቀባበልን እያብራራንልህ የምንመልስልህ ይህንን ታርጌት በማድረግ ነው። እና ምናልባት ተጨማሪ ሀሳብ ካላቸው ወንድሞች እንዲጨምሩበት እፈልጋለሁ። ግን ቅድም ያነሳ የሆነው ጥያቄ ላይ የተወሰነች ነጥብን ብጨምር ደስ ይለኛል። ከፈቀዳችሁ ልኝ ጨምራለሁ ካልፈቀዳችሁ መደሉን ሰጣችኋለሁ ማለት ትቀጥላለሁ። ውስታዝ ማስታወቂያ ብቻ ልናገር አን ማስታወቂያ፣ አሁንም በድጋሚ 1200 ሰዎች ማሄር፣ ቤቴሌም፣ ያሲን፣ አብሮሜሳ ውስታዝ አብሮሜሳ ውስታዝ ጀማልን የማታውቋቸው በተለይ ካላችሁ ችግር ነው በጣም እና ፎሎ አድርጓቸው። አንደኛ፣ ሁለተኛ የማሄር ማሄር የለቀቀው ቪዲዮ አለ ተደራሽ አልሆነም እስካሁን ግቡና ኮፒ ሊንክ ሼር አድርጎ ስለ ቁርአን ተአምር ነው በጣም የሚገርም ቪዲዮ ነው የሰራው። ወላይ በጣም የሚገርም ቪዲዮ ነው። አደራችሁም ግቡና እስቲ አንድ ሺ 200ዎቻችሁም ገብታችሁ ሼር ኮፒሊንክ ለ እስቲ አንድ ሰው ሂዳያ ቢያገኝበት አላህ ዘንድ ያው ለካ አሁን አብሮ ኡስታዝ አብሮ አንድ ሰው ሂዳያ በዚህ ምክንያት ቢያገኝ እንግዲህ ሰበቡ እና እናንተ ናችሁ። ቪዲዮ ነው የሰጠው እና ይሄው ማሂር እዛ እዛ አጥግ ያለው ማሂር ከኡስታዝ ጀማል በታች አንድ ነው ግቡና፣ 1300 ሰዎች ግቡና። ተከታታይ ቁርአን ተአምራት በሚል እየሰራ ስለሆነ አደራችሁ፣ አደራችሁ፣ ግቡና። ሁላችሁም ፎሎ ያላረጋችሁ ፎሎ አድርጋችሁት ከዛ ገብታችሁ ኮፒ ሊንክ ሼር፣ ዲዩት ምናምን በቃ እንደዚህ የሚጠበቅባችሁ ሁሉ ነገር አድርጉ። እሺ አጀማ ኡስታዝ ቀጥል ከተላፈን እሺ። እና ከቁርአን ጋር በተያያዘ ቁርአን እውነተኛ ለመሆኑ በጣም ብዙ ማሳያዎች አሉ። ከነዚያ መካከል ወንድሞችም እህቶችም ጠቅሰውታል፣ ገልጸውታል። እኔ ምናልባት ማጠናከር በሚለው ልግባና አንድ ሶስት ነጥቦችም ተነስተዋል፣ ግን ላንሳቸው። የመጀመሪያው ታህዲ ያለችህ ታህዲ ማለት በአረብኛ ወደ አማርኛ ሲተረጉ መገዳደር ማለት ነው። ደግሞ በእንግሊዝኛ ቻሌንጅ የምንለው ነው ቁርአን ቻሌንጅ ያደርጋል። ቅድም ለመጥቀስ ሞክራለች። እያንዳንዱ ነቢይ ሲላክ ያ ነቢይ የሚላክበት ማህበረሰብ የነጠረበትን የሆነ ተአምር ይዞ ነው የሚመጣው። ወር ደግሞ የነጠረበትን እውቀት የሚጥስ የሆነ ተአምር ይዞ ይመጣል። ለምሳሌ ያክል ነቢዩላህ ሙሳ ዓለይሂ ሰላም ወደ ህዝባቸው ሲላኩ የነበሩበት አካባቢ ግብፅ ነበር። ግብፅ አካባቢ ደግሞ ይሄ ድግምትና ጥንቆላ በጣም የተስፋፋና የተሰራጨበት ነበር። እና ግብፃውያን በጥንቆላ ማንም ከዓለም ሁሉ የበለጡ ነበሩ። በጥንቆላ በጣም ይታወቁ ነበር ማለት ነው። እና ሲላኩ ምንድነው አላህ ሱብሓነሁ ወተዓላ የሰጣቸው ተዓምር የእነሱን ድግምትና ጥንቆላ የሚጥስ የሆነ ተአምር ነው የሰጣቸው። አንደኛው ተአምር ምንድነው፣ እጃቸውን ብብታቸው ስር አድርገው ሲያወጡት ብርሃን ይሆናል፣ እጃቸው ያለምንም ጉዳት ወይም ያለምንም ህመም ብርሃን ይሆናል። ሁለተኛው ተአምር ደግሞ ዱላቸውን መሬት ላይ ስጥሉት ወደ የሚንቀሳቀስ ዘንዶ ወይንም እባብ ይሆናል ማለት ነው። ከዚያ በኋላ ከደጋሚዎቹ ጋር በተገናኙ ሰዓት ደጋሚዎቹ የጣሉት የሆነው እንጨትና ገመድ በአጠቃላይ ወደ እባብነት ተቀይሮ ሳይሆን የሰው አይን ላይ እንደዚ አይነት ኢሜጅ እንዲፈጠር ነው የሚያደርጉት የነበረው በድግምት ማለት ነው። እንዲህ ትክክለኛ የሆነ እንቅስቃሴ የሚያደርግ ዘንዶ አልነበረም የሚሆነው እና የነቢዩላህ ሙሳ ዱላ ግን በሚጥሉት ሰዓት ወደ እባብነት ወዲያው ተቀይሮ እነዚያን የጣሉትን ዱላና ገመዶቻቸውን በአጠቃላይ ሰልቀጣ በልታለች ማለት ነው። ይህንን ተአምር ሲመለከቱ እንዳሉ ሳሂሮቹ በሰዓቱ የነበሩት ከነርሱ ከመጠቁበት ከሆነው እውቀት የበለጠ የሆነ ወይም ደግሞ የእነሱን እውቀት የሚጥስ የሆነ ተአምር ይዞ ስለመጣ ወዲያው ሰለሙ ማለት ነው። ነቢዩላህ ዒሳ ዓለይሂ ሰላምም ሲላኩ በሰዓቱ የነበሩት ህዝቦች፣ እስራኤላውያን በባዮሎጂካል እውቀት በጣም የመጠቁ ነበሩ እና ከህክምና ጋር የተያያዙ የሆኑ እውቀቶቻቸው እጅግ የዳበረ እና የረቀቀ ነበረ እና አንድ ሰው በጣም ትልቅ ቦታ ሊሰጥ የሚችል እነሱ ዘንድ

እንዴት እኔ ወንድ ሳይነካኝ አልያም ደግሞ ዝሙተኛ ሳልሆን እንዴት ልጅ ልወልድ ይችላለሁ ብላ ስትጠይቅ ቃለ ከዛሊክ ቃለ ረቡኪ ሁ አለየ ሀይን፣ እንዲሁ ጌታሽ ይህንን በማድረግ ላይ ቻይ ነው። ይህን ማድረግ የፈለገው አላህ ነውና ይህንን በማድረግ ላይ ደግሞ ቻይ ነው። ወሊነጃለሁ አየተ ሊናስ፣ ለሰዎችም ተአምር ልናደርገው ዘንደ፣ ወረሕመተ ሚና፣ ከእኛም እዝነት ልናደርገው ዘንዳ ወካነ አምረ መቅዱያ በማለት ይናገራል። ከዛ እስካደጉ በኋላ የተወሰነ አንቀልባ ላይ ሳሉ እንኳን አንቀልባ ላይ ያለ እንግዲህ የሚታዘል ልጅ ማለት ነው። የሚታዘል ልጅ ሆኖ በአፋቸው ይናገሩ ነበር። አላህ ስብሐነሁ ወተዓላ የመናገርን ተአምር ሰጥቷቸው ነበረ። ኢንኒ ዓብዱላህ እኔ

በነርሱ አስተሳሰብና የባዮሎጂካል ፍልስፍና ወይንም ደግሞ በነሱ አስተምሮ መሰረት የነሱን ህግ የጣሰ የሆነ ነገር ነው። ይህ የተደረገበት ምክንያት ምንድን ነው? ለተአምር ነው ማለት ነው። ለነርሱ ተአምር ይሆን ዘንድ ነው ማለት ነው። ከዚያ እስካደገ በኋላ የሞቱ ሰዎችን ይቀሰቅስ ነበር፣ ያነሳ ነበረ በአላህ ስብሐነሁ ወተዓላ ፈቃድ የታወሩ የነበሩ ሰዎችን አይናቸውን እንዲከፍቱ እንዲመለከቱ ያደርጋቸው ነበረ። ሲወለዱም ጀምሮ ዱዳ የነበሩ ሰዎችን እንዲናገሩ ያደርጋቸው ነበረ። ይህ ሁሉ ተአምር እነርሱ የህክምና ጥበብ አኳያ ስትመለከተው የእነርሱን እውቀት የጣሰ የሆነ ነገር ነው። ግን ምክንያቱ ምንድን ነው ብለን ስንል ወደ አላህ ሱብሓነሁ ወተዓላ እንዲመለሱና ለእነሱ ተአምር እንዲሆናቸው ነው። ይህ ሁሉ ሲደረግ የነበረው ደግሞ በአላህ ፈቃድ ነው። ታዲያ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ የህዝቦቻቸው ወር ደግሞ እነዚያ ቁረይሾች የነበሩበት የሆነው የእውቀት ምጥቀት ምን ነበረ ብለን ስንል ስነ ቋንቋ ነበረ። በሰዓቱ በቋንቋ ላይ የረቀቀ ሰው ባለ ሀብት ከበርቴ ነበረ። ከግጥም ጋር የተያያዙ የሆኑ ከቋንቋ ጋር የተያያዙ የሆኑ እጅግ ብዙ እንትኖች እውቀቶች ነበራቸው አረቦች ማለት ነው። ታዲያ የእነሱን የቋንቋ ክህሎትና እውቀት የሚጥስ የሆነን መጽሐፍ አላህ ስብሐነሁ ወተዓላ አወረደላቸው። እያንዳንዱ ነብይ ነቢይ ሲላክ የሚላክበት የሆነው ይሄ ምንድን ነው ተአምር ከራሱ ከራሱ ጋር የሚቆይ ብቻ ነበረ። የነቢዩ ሰለላሁ ዐለይሂ ወሰለም ተአምር ግን የመጨረሻ ነቢይ ከመሆናቸው ጋር እስከ ቅያማ ዕለት ድረስ መልእክተኛ ስለማይመጣ ነቢይ ስለማይመጣ ያንን እስከ ቅያማ ድረስ የሚቆይ የሆነን ተአምር ነው አላህ ስብሐን ወተዓላ የሰጣቸው ማለት ነው። ታዲያ ቁርአኑ ምንድን ነው የመጀመሪያው መገዳደሪያው፣ ከቋንቋ አንፃር እንግዲህ ቁረይሾች በአረብኛ ቋንቋ በጣም የመጠቁ የሆኑ ከአረብ ጎሳዎቹ ሁሉ የቁረይሾች ጎሳ በአረብኛ ቋንቋ እጅግ የመጠቀና የነጠቀ የሆነ እውቀት የነበራቸው ናቸው፣ በአረብኛ ቋንቋ ማለት ነው። ታዲያ አላህ ስብሐን ወተዓላ ቁርአንን ሲያወርድ ምን ብለው መክሰስ ጀመሩ? ይሄ እኮ ከሱ በፊት ከነቢዩ ሰለላሁ ዓለይሂ ወሰለም በፊት የነበሩ ሰዎች ተረትና አፈ ታሪክ ነው ብለው ማስተባበል ጀመሩ። የዚህን ጊዜ አላህ ሱብሓነሁ ወተዓላ ምን ጠየቃቸው? እንደው እናንተ እንደምትሉት የሰው ንግግር ከሆነ ይህ ቁርአን፣ እናንተ በቋንቋ ዕውቀት የመጠቃችሁ ናችሁ፣ እስኪ የቁርአንን አንድ አምሳያ መጽሐፍ አምጡ ብሎ አላህ ሱብሓነሁ ወተዓላ ጠየቃቸው።

አም የቁሉነ ፍተራህ አያውን አስታውስኝ እስኪ ሱረቱ ሁድ ላይ ምን ይላል አለ ቁርአንን ቀጥፎን ያመጣው ብለው ይላሉን? በማለት አላህ ጠየቀ። እንደው ቁርአንን ቀጥፎ ያመጣው እንደሆነ ነብዩ መሐመድ ቁርአንን ቀጥፎ ያመጣው እንደሆነ እስኪ እሱ ቀጥፎ እንዳመጣው እናንተም ቀጣጥፋችሁ የቁርአንን አምሳያ አስር ምዕራፎችን አምጡ በማለት አላህ ሱብሐነሁ ወተዓላ ጠየቃቸው።

እንደው ከአላህ ውጪ የመጣ የሆነ መጽሐፍ ነው ብላችሁ የምታምኑ ከሆነ የእሱን የቁርአንን አምሳ የአንድን ምዕራፍ አምጡ በማለት ጠየቃቸው። ቁረይሾች ማምጣት አልቻሉ። ባይዘወ የነቢዩ ለ ላ ሰለም መምጣት በቁረይሾች ላይ የፈጠረው ተጽዕኖ ቀላል አልነበረ። ስልጣናቸውን፣ ንብረታቸውን፣ ሀገራቸውን፣ ሁለ ነገራቸውን ነው ያበላሸባቸው፣ ያጠፋባቸው አረብ ግዛት በአጠቃላይ ከእጃቸው ተነጥቆ በነቢዩ ሰለላሁ ዐለይሂ ወሰለም እጅ ላይ ነበር የወደቀ። በሰዓቱ የአረብኛ ቋንቋ ክህሎት ቢኖራቸው ይህንን የቁርአን አምሳያ ግን ማምጣት አልቻሉ። ምናልባት እስልምና ውሸት ቢሆን ተቋርጦ ነው ሶስት ቦታ ነው ቻሌንጁ ሱረቱል በቀራ፣ ሱራ ዩኑስ፣ ሱራ አልኢስራ ላይ ሶስት ቦታ ነው። ዴር ነው ያረጋቸው ከቻሌንጅን በላይ ባሪኒም። ስ ዴር አይ ደር ዩ ቱ ብሪንግ ቨርስ አይ ደር ዩ ቱ ብሪንግ ቡክ። አም ሶሪ። አንቺ አሁን የሰለምሽበት የሆነ አንቺን የገዛሽ አንቀጽ እንትን አድርገሻል ጠቅስሽልኛል እና ያ አይሽ ያንቺን አእምሮ መመዘኛ ነው የሆኑ፣ ለሁሉም ነገር ማለት ነው። ለእኔ ደግሞ መመዘኛ ምንድን ነው ታውቃለች? አንድ ሃይማኖት እኔ ሎጂክ የሆነ ጥያቄዎች ይፈጠራሉ አእምሮ ውስጥ፣ ያን ጥያቄ መመለስ አለበት። አንድ ጥያቄው መፈጠሩ ራሱ ያሌለ ነገር አይፈጠርም አእምሮ ላይ። እውነትም የምትፈልጊ ከሆነ ሶ ያንም ማሸነፍ አለበት ብዬ ነው ማምነው እስካሁን ድረስ የሆነ ነገር ሎጂክ ከመጣማ በሎጂክ አትጠይቅ እንደ ሰዋዊ አትጠይቅ ነው የሚባለው። እና ማለት ነው ሰው ሆኜ ማለት ነው ያ ነገርም ግራ ገብቶኝ ነው እስካሁን ድረስ እንዳዳምጥና እያንዳንዱን ነገር አእምሮ ለሚፈጠረው ነገራቶች እየገለጹ ያሉት ምናልባት አሁን የገለጹት ጥቂት ሊሆን ይችላል። እኔ ግን በቂ የነበሩ እየመጡ የነበሩ ጥያቄዎች ለምን የሚሉት ነገራቶች ማለት ነው ብዙ ነገራቶች አግኝቼበታለሁ፣ ዛሬ ማለት ነው። ምናልባት ምክንያቱም ይሆናል፣ ስታነበው ስታነበው ራሱ ይጠይቀሃል። ቁርአኑ ራሱ ኮሽን ያደርግሃል። አሁን አንተ እኛ ስናወራ ነው ጥያቄ የተፈጠረው። አንድ ሰው ኮሜንት ላይ ምን አለ? ኧረ ያንን ታሪክ ንገሪው አለ። የትኛው ታሪክ መሰለ? ለምንድን ነው እንደዚህ የምትሆኑት? ለምንድን ነው የማይደክማችሁ? ለምንድን ነው በፓሽን የምታወሩት አላልክም? አንድ ስቶሪ ልንገርህ። እኔ ራሱ በዚህ ጋር አላገናኘሁትም። የሆነ ሰው ሳወራ ሰምቶ ነው። ጅብሪል አላህ ጅብሪልን ይሄን ከተማ አጥፋ ብሎ ይልከዋል። ሙሉ ከተማውን ማለት ነው እና ጅብሪል ይመለስና አንድ ሰው አለ አንተን የሚፈራ ለአንተ የሚሰግድ በአንተ በቃ በአንተ ፍርሃቻ ውስጥ ያለ ሲለው፣ አላህ ሱብሓነሁ ወተዓላ ከሱ ጀምር አለው። ጅብሪል እንዴት ብሎ ጠየቀ። እሱ ያወቀውን አላሳወቀም። ብቻውን ነው ሊድን የሞከረው ከሙሉ ከተማ ሂ ኢዝ ዘ ኦንሊ ራይችስ ስለዚህ እሱ ያወቀውን በቁርአን በእስልምና አንድ የምታውቃት ቨርስ ካለች እሷን የማሳወቅ ግዴታ አለብ አንድ ካለች እንኳን ላይተንሎንግ ሙሉ ኖሮ ማለት ነው። እና ይሄ ነው አሁን አየሽ፣ አሁን የገለጥሻት ማለት ነው። እውነቱ ልንገርሽ፣ ቅድም እንትና ምክንያት የጠየኳት እቺ ነች። አሁን ተመልሳልኛለች ብዬ ያሰብኩት ኢብራሂም አሁነ እስካሁን ድረስ ከኔጋ የቆዩበትን በጣም በጣም ስፈልጋት ነበረና፣ ማለት ነው። ምንድን ያልሽው አንድ ከተማ ሲያጠፋ ሊያጠፋ ተልኮ አንድ እዛ ውስጥ አንድ የሚገዛው ነበር አይደለም? እንደዛ ነው ገለጽሽልኛ። ጅብሪልን አላ ሂድ ይሄን ከተማ አጥፋ አለው። ጅብሪል ግን ስራውን አልፈጸመም። ምክንያቱም እንዴት ያጥፋ አንድ ሰው አለ፣ ከዛ ሁሉ ሺ፣ ከዛ ሁሉ ሚሊዮን አንድ ሰው አለ፣ አላህን የሚፈራ። ለዚህ አረ አላህ እሱ እኮ አለ ሲል ከሱ ጀምር ጅብሪል። አሁንም አልገባውም። እንደውም ራሱን አላህ የሚገዛ ራሱን ከሱ ነው መጀመር ያለብህ፣ ምክንያት ሲባል ለብቻው ነው ለሌሎች እንዲድኑ እንትን አላደረግም። ለብቻው ነበረ ሲጠቀም የነበረው ያወቀውን አላሳወቀም። በቃ እሱ ያወቀውን አላሳወቀም። ወስቱ ሰልፊሽ ነው ይሄ፣ በጣም ይገርማል። ያ ማለት የዛ ሰው ማምለክ እና መገዛት እሱ ዘንድ ምንም አይደለችም ማለት ነው። ለሌሎቹም ጭምር መሆን አለበት ማለት ይ ማድረግ አለበት። አንድ ሌላ ልጨምርልህ፣ ኢብራሂም ጉዳይ አሁን ነው የገባ አንድ ነገር ልጨምርልህ እ ከአፉ በሉኝ ግን አረ እየጨመርሽ ብታድሬ ነ ቢውል እናንተ ጋር አልሰለቻችሁ? አሁንማ አልእንጃ እሺ። እኔማ ብዙ ብዙ ውስጤማ ሊፈነዳ ደርሷል። በእውነት እኮ አንድ ሌላ አልጨምርል ከዚህ ጋር ላይገናኝ ይችላል፣ ግን እንድታቀው የምትፈልገው እይታ ስላለ ነው። ነቢያችን፣ ውዱ ነቢያችን፣ የመጨረሻው ነቢያችን፣ እውነተኛው እውነተኛው መሐመድ ነበር የሚባሉት ኢቭን ነቢይ ከመሆናቸው በፊት ባይ ዘ ወይ እውነተኛው መሐመድ ነበር ስማቸው። እና አንድ ሴት እሳቸው ጋር ትመጣና ምን ትላቸዋለች መሰለ። አልአሚን ነው የሚባሉት ትረስት ወርቲ። ይሄ እንግዲህ ከነብይነት በፊት አልአሚን ነበር የሚባሉት ትረስት ወርቲ ነበር ስማቸው። እና አንድ ሴት እሳቸው ጋር ትመጣና ታማኝ ናቸው ማለት ነው በጣም ትረስት ወርቲ ከዲጃ ራሱ ከዲጃ በሀያ በአስራ ምናምን ዓመት የበለጠቻቸው ራሱ። የመጀመሪያ ጊዜ ትዳር ሲፈጽሙ እሳቸው የእሷን ንብረት የእሷን ንግድ ነበር የሚያደርጉት። እና የእሷ አንድ ሰርቫንት ነው በጣም ታማኝ ነው ብሎ ነግሯት ነው ከእሷ ጋር የተጋቡት። እሷ እስክትሞት ድረስ ሌላ ሴት አላገቡም ነብያችን ማለት ነው። ለእሷ በጣም ታማኝ፣ እሷም ከሞተች በኋላ የእሷን ስም ሁሌ የሚያወድሱ ነበሩ። ኤኒዌይስ ዘ ስቶሪ፣ አንድ ሴት ትመጣና እሳቸው ጋር ሁለት ባል መጣልኝ፣ አንደኛው አላህን ይፈራል፣ ጾሙን ይጾማል፣ ሰላቱን ይሰግዳል፣ ግን ትንሽ ንዴት አለችበት። አንደኛው ደግሞ አላህን ይፈራል፣ ጾም ይጾማል፣ ኢማን አለው። ኢማን ማለት እምነት ማለት ነው። ኢማን አለው እና ተጫዋች ነው ስትል፣ ነቢያችን ሰለላሁ ዐለይሂ ወሰለም ፒስ ቢ አፖን ሂም ወይም ሰላም በሳቸው ላይ ይሁን ሁለተኛውን ባልመረጡላት ማለት ነው። እና ለምን ስትላቸው፣ ውይ የመጀመሪያው ሰላቱ ወይም ስግደቱ ያቺን ንዴት አላጠፋችለትም። ስለዚህ የእሱ ሰላት ዜሮ ነው። ያቺን አንድ ማንነቱን ፊክስ ካላረገች፣ ብከዝ ሁላችንም የሆኑ ማንነቶች አሉን ሁሌ የምንገዳደረው